ኢየሱስ ድል ነስቷል፣ ሞትን ድል የነሳው የትንሣኤው ጀግና ኢየሱስ ተነስቷል። ፍጥረት ሁሉ ይስማ። ምድርም አልቻለችም፣ ስባለ ተሳስተው ወጣ ማንም ላይ አስቆመው ፍቅር ቢያደርገው ተሸናፊ ያለበደሉ፣ ያለበደልከው ተሰላፊ ግብዞች ዘብተው ተፉበት፣ አመነጫጭቀው ተሳለቁበት፣ ጻድቁን ሰቅለው ሊገልቡት መስቀል አሸክመ አንገላ ቁልቁለትን ውረድ ተራራውንም ውጣ አሉት። የሾህ አክሊል ደፍተው መራራውን ጋቱት ጎኑን በጦር ወጥተው ሥቃዩን ሲያበዙት ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ የሞተው ጌታ ኢየሱስ ተነስቷል። ፍጥረት ሁሉ ይስማ። ፍጥረቱ አደመ፣ ፀሐይን ጠለቀች፣ ምድርም ተናወጠች። መጋረጃው ይቀደድ ምስጥሩ ይውጣ ገሃድ። አላዛርን የሚያስነሳው በሕይወት ኑር ያለው እንዴት እሱን ሞት የያዘው? የተጫነበትን አንከባሎ ተነሳ መቃብር ፈንቅሎ፣ ሞትንም በሞትን ድል ነስቶ ያው ሊያደርገን እሱ ሞቱ በአብ ቀኝ በክብር ነው ያለ። ሞትንም ጌታ ድል ነሽ ነው። የምስራች መልእክት አለኝ። ጨለማው ላይ ያስፈራ የበጉ ደም አበራለን። ሞታችንን በትንሣኤው ተሻረለን። ኢየሱስ ተነስቷል እንሰብከዋለን። ኢየሱስ ተነስቷል እንዘምረዋለን። ኢየሱስ ሕይወት ነው እንኖረዋለን። ኢየሱስ መንገድ ነው እንሄደዋለን። ኢየሱስ ጌታ ነው እናውጀዋለን። ኢየሱስ ጌታ ነው እኛ እናምነዋለን።